ሰላም ጤና አስጥልን፣ ተመልካቾቻችን። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን እየመጥቻለሁ መሳይ መኮንን ነኝ። የአብይ አህመድ አገዛዝ ኢትዮጵያ ከሱዳን ጋር የምትዋሰንበትን የድንበር ኮሪደር ሊዘጋው መሆኑ ተገለጸ። ትልቁና ግዙፉን የሰሜን ምዕራብ እዝን ሙሉ በሙሉ በኢትዮጵያና ሱዳን ድንበር ላይ በማስፈር ሊዘጋው ዝግጅት እያደረገ መሆኑን አንከር ሚዲያ ያገኘው መረጃ ያመለክታል። በአብዛኛው የኢትዮ ሱዳን የድንበር አካባቢ በፋኖ ኃይሎች ቁጥጥር ስር በሚገኝበት በዚህ ወቅት የአብይ አህመድ ሰራዊት ስለ ድንበር መዘጋት ውሳኔ ላይ መድረሱ ግራ የሚያጋባ እንደሆነ ነው ከመረጃ ምንጮች መረዳት የተቻለው። የሱዳን ወታደራዊ መሪ ጄኔራል አልቡርሃን ፋኖችን እያገዙ ነው፣ ጦር መሳሪያን ጨምሮ ሌሎች ወታደራዊ ድጋፎችን እያደረጉላቸው ነው የሚለው የአብይ አህመድ ክስን ተከትሎ ነው የድንበር መዝጋቱ ጉዳይ የአገዛዙ የትኩረት አቅጣጫ የሆነው። ፋኖች አብዛኛውን ቀጠና የተቆጣጠሩ ሲሆን ለአምስት ተከታታይ ሳምንታት የኢትዮ ሱዳን የድንበር አካባቢን ከፋኖ ለማስለቀቅ የተደረገው የአብይ አህመድ ሰራዊት ጥቃት በከፍተኛ ኪሳራ የተመከተ ሲሆን በመቶች የሚቆጠሩ የአብይ አህመድ ወታደሮች ወደ ሱዳን ሸሽተው መግባታቸው የሚታወስ ነው። በደረሰን መረጃ ላይ እንደተመለከተው አብይ አህመድ የሱዳኑን የድንበር ኮሪደር የሚዘጋው በቅድሚያ አካባቢውን ከፋኖች ካስለቀቀ በኋላ ሲሆን ለዚህም ሰሜን ምዕራብ እዝን ከተለያዩ የአማራ አካባቢዎች በመሰብሰብና በሜካናይዝድ በማጠናከር በቅርቡ ፋኖች ላይ ጥቃትን እንደሚከፍት በቅር ተይዟል። የሱዳኑ አማጺ ቡድን የፈጥኖ ደራሽ ፓራ ሚሊተሪም ሰራዊት አዛዥ ጀነራል ማመድ ደጋሎን በመደገፍ በሱዳን ቀውስ ውስጥ እጁን ያስገባው አብይ አህመድ ሰሞኑን የአሜሪካን መንግስት በደጋሎ ላይ ማዕቀብ መጣሉን ተከትሎ ረጅም እጁ መቆረጡን የሚገልጹት የአንከር ሚዲያ ምንጮች የሱዳኑን ድንበር የመዝጋት ውሳኔ የመጣውም አብይ አህመድ በቀጠናው ያለው አቅም እየተዳከመ በመሆኑ ነው ሲሉ ለጉዳዩ ቅርበት ያላቸው ወገኖች ገልጸዋል። የሰሜን ምዕራብ እዝ ሙሉ ኃይሉን ወደ ምዕራብ ጎንደር በማድረግ የፋኖ ኃይሎች ላይ ጥቃት የሚከፍት መሆኑን በተመለከተም የቀጠናውን የፋኖ አንድ አመራርን በጉዳዩ ዙሪያ አነጋግረናቸው እንዳመጣጡ እናስተናግደዋለን ሲሉ ምላሽ ሰጥተዋል። በአማራ ክልል እየተካሄደ ያለው የዘመቻ አንድነት ተጋድሎ ዛሬም ለ22ተኛ ቀን መቀጠሉን መረጃዎች ያመለክታሉ። በተለያዩ የአማራ አካባቢዎች የሉና ተጋድሎን በተመለከተ ዛሬ የደረሱንን መረጃዎች ነው በዝርዝር የምናቀርበው። የዘውትር ተሳታፊያችን መስመር ላይ ይገኛል። በሌላ በኩል በአማራ ክልል የምስለኔው አስተዳደር የፖለቲካ አመራሩ በከፍተኛ ሁኔታ እየታመሰ እንዳለ ይነገራል። ለዚህም ሰሞኑን ምክትል ርዕሰ መስተዳድር የሆነው ሲሰ ሳይ አረጋም ለመንግስት ሚዲያ የገለጸውን በመጥቀስ በአመራሩ በኩል ከፍተኛ ችግር እንዳለ የሚያሳዩ ነገሮች መኖራቸውን ነው ለመረዳት የተቻለው። የምንጀምረው በአማራ ክልል ፖለቲካ አመራር ውስጥ ያለውን አጠቃላይ ወቅታዊ ሁኔታ እየተመለከተ ይሆናል። በጣም ነው ማመሰግነው። እንግዲህ ምክትል ርዕሰ መስተዳድሩ ሲሳይ አረጋ እንደተናገረው ከሆነ በቀጣይ እርምጃ ይወሰዳል። የሚሰናበቱ እርምጃ የሚወሰድባቸው የፖለቲካ አመራሮች እንደሚኖሩ ነው ጥቆማ የሰጠው። ከክልል እስከ ወረዳ ድረስ ከፍተኛ የሆነ የእርምጃ የሚወሰድበት አካል እንደሚኖር ጥቆማ ሰጥቷል። ብዙ ነገሮች እንዳለ ነው ከቃለ መጠይቁ የተረዳ ነው። እስቲ ምንድን ነው ያለው? አማራ ክልል በቅርቡ ነው የጸጥታ መዋቅሩን አፍርሶ በአዲስ የተካው መሳይ፣ እንግዲህ አንድ ሀይብ ሲመታ ሲሸነፍ ሰበብ ያበዛል። የአማራ ብልጽግና ምስል እኔ አስተዳደር እያደረገ ያለው ይሄንን ነው። እርስ በርሳቸው እጣት መቀሳሰር ጀምረዋል። ይሄም የሚያሳየው መሳይ አንደኛ አቶ ይርጋ ሲሳይ የክልሉ ብልጽግና ፓርቲ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት የሰጡት መግለጫ በእውነት የፋኖ ኃይሎች ክንዳቸው እንደፈረጠመ ያየውበት መግለጫ ነው ማለት ይቻላል። ምክንያቱም ከፍተኛ ድንጋጤ ያለው ያን ድንጋጤ ለመሸፈን ጥረት ያደርጋል። ጀስቸሩን ብታየው ከንግግሩ ጀምሮ ብታየው ከፍተኛ ድንጋጤ እንዳለበት ነው የሚያሳየው። ይህ ድንጋጤ ከየት ነው የመጣው? እንግዲህ ከሽንፈታቸው የመጣ ምልክት ነው። አንደኛ እርስ በርሱ የሚጣረስና የሚጋጭ መግለጫ ነው የሰጠው። ለምሳሌ የጸጥታ ኃይሉን መልሰን እናደራጃለን ብሏል። እንዲሁም የክልሉ የጸጥታ ኃይል ብቻውን ጽንፈኛ ኃይሉን መዋጋት እና ለማጥፋት ይችላል የሚል መግለጫ አያይዞ ሰጧልኝ። ይሄ ከሆነ የሀገሪቱ ሁሉም የመከላከያ እዞች፣ የአየር ኃይል፣ የምድር ኃይል፣ የባህር ኃይል፣ አጠቃላይ የተለያዩ ክልሎች በተለይ በዋናነት የኦሮሚያ ክልል የአድማ ብተና ወይም ልዩ ኃይል የመከላከያን ዩኒፎርም ለብሶ በክልሉ ምን ይሰራል? እነሱ ራሳቸው የብልጽግና ፓርቲ ከወረዳ ጀምሮ እስከ ክልል ያሉ አመራሮች ሚስቶቻቸውን ካይኮ ረጅም ጊዜ ሆኗቸዋል ቢሮ ገብተው የማያውቁ እኮ ዓመተ ምናምን ሆኗቸዋል። በመከላከያ ወታደራዊ ካምፕ ኮንክሪት ምሽግ ውስጥ ራሳቸውን ደብቀው ልጆቻቸው እና ምስታቸውን የማያዩበት ጊዜ ረጅም ወራት አሳልፈዋል። እንዴት እንዴት ነው የሚናገረው ይሄ መግለጫ እኮ ከሌላ የሌላ ክልል ወይም የሌላ ሀገር የፖለቲካ ፓርቲ ኃላፊ እስኪ መልስ ላይ ድረስ ነው የተጠራጠርኩት። ከፍተኛ ውሸት ያለበት እንዲያውም ያሉሽን ባልሰም ሰማሽ፣ ገቢያ ባልወጣሽ የሚባል አባባል አለ። እነሱ ዛሬ በጣም ጥቁር የሚያምር ነው ሱፍ ለብሶ ቆንጆ ሸሚዝ እና ከራባት አድርጎ ለአንድ ቀን የወጣበትን አይነት ሕይወት አይደለም እየኖረ ያለው። እሱ ራሱ በብልጽግና አባይ ማዶ የሚገኘው የአማራ ክልል ቀበሌ አስራ አንድ የሚገኘው የአማራ ክልል የብልጽግና ቅርንጫፍ ጽሕፈት ቤት ውስጥ ገብቶ ያውቃል እንዴ? ያ አካባቢ እኮ በፋኖች ቁጥጥር ስር ከወደቀ የከተማ እስኳዶች ገብተው ጥቃት በየቀኑ የሚፈጸሙበት አካባቢ በመሆኑ ቢሮ እኮ ገብቶ ያ በዋናነት የክልሉ አመራሮች መኮድ ነው እኮ የሚገኙ ምናልባትም ስብሰባቸውን የሚያደርጉት መኮድ አካባቢ ትንሽ ወጣ ብሎ የሚገኙ ኢንተርናሽናል ሆቴሎች ላይ ካልሆነ በከፍተኛ ወታደራዊ አጀብ ታጅበው ካልሆነ በስተቀር እኮ የክልሉ አስተዳደርን የሚሆን የክልሉ ጽፈት ቤት ላይ የብልጽግና ጽፈት ቤት ላይ እና የቢሮ አካባቢዎች ላይ እኮ የክልሉ ቢሮዎች ላይ እኮ ገብተው ስብሰባ ማድረግ እኮ በማይችሉበት ደረጃ ላይ ከደረሱ ረጅም ጊዜ ሆኗቸዋል። እንዴት ነው የሚቀልደው? የአማራ ክልል የፋኖ ኃይሎች ክንዳቸው እንደጠነከረ ያየውበት መግለጫ ነው። እጅግ በጣም የተዋረደ መግለጫ ነው የሰጠው። እንደው አንዳንድ እንትኖችን ስጠቅስ ለምንድን ነው ሕዝቡ የብልጽግና የጸጥታ ዘርፉን በምናዋቅር በአዲስ መልክ በምናዋቅርበት ጊዜ ለምንድን ነው ህብረተሰቡ ይንጫጫዋል? የተንጫጫበት፣ ምናልባት አዎ፣ ሊንጫጫ ይችላል። እውነት ነው፣ ሊንጫጫ ይችላል። ምክንያቱም ይሄ የክልሉን ሰላም አያመጣም። የአማራ ህዝብ የሚያውቀው ጉልቻ ቢለዋወጥ አይነት ነገር ስለሆነ ሲሳይ በረጋ ወይንም ደሳለኝ ጣሰው ወይንም አረጋ ከበደ ወይም ሌላዎችም አመራሮች የወንበር መቀያየር ቢያደርጉ የአማራ ክልል ሰላምና ደህንነት ሊመጣ አይችልም። ህዝቡ እነሱን ጠልቷቸዋል። ወታደሩም በሚሄድበት ቦታ በሙሉ ምናልባት ጥቃት ለማድረስ በሚንቀሳቀስበት ፋኖ በሌለበት አካባቢ ከተሞችን ለመቆጣጠር እንቅስቃሴ በሚያደርግበት አካባቢ ሁሉ ገና መጡ ሲባል እኮ ነው ወደ ሌላ ከተማ በሩን ከፍቶ እንስሳቶችን ሳይፈታ ጠዋት ከመጡበት ከብቶች በበረት እንደታሰሩ እየተሆነ ሄደው ሱቁን ሳይዘጋ ሆቴሉን ሳይዘጋ ወደ ተለያየ የዘመድ ቦታ ነው የሚሸሸው። ይሄ እኮ የሚያሳየው የክልሉ ውስጥ ያለ ገዳይ ሰራዊት ገዳይ የብልጽግና የአብይ አህመድ ሰራዊት በክልሉ ህዝብ ላይ እየፈጸመ ያለው ወንጀል ህዝቡ በደንብ አድርጎ ስለተረዳ የእኛ ወገን አይደለም ብሎ ነው የሚሸሹ። ምናልባትም በከተሞች ላይ እንኳን የብልጽግና ፓርቲ በጣም በከፍተኛ አጀብ ወታደራዊ አጀብ ስብሰባ እንኳን ቢያደረግ በዛው ከተማ ላይ ፋኖች ሲገቡ ግን አምስት ስድስቱ ነው የብልጽግና ሰዎች ከሰበሰቡት አምስትና ስድስት የሚሆን ህዝብ ሰብስበው አምስት እና ስድስት ሰው የፋኖ ኃይሎች ናቸው ስብሰባ እያደረጉ በሰላም የሚወጡት። ህዝቡም ቅስቀሳ ያስፈልገው። ስለዚህ አጠቃላይ አቶ ይርጋሲሳይ የተባሉት የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ የሰጡት መግለጫ የክልሉ ህዝብ ከፍተኛ ንቀት የሞላበት እና እነሱ በሁለት እግራቸው የማይቆሙበት እንደሆነ ለማሳየት ነው ለማየት ነው የሞከርኩት። መሳይ እንግዲህ የሳያረጋ መግለጫ እንደሚያሳየው ከሆነ በክልሉ በቅርቡ የአመራር ለውጥ ያምባት ለውጡ ጤናማ እንዳልሆነ ነው የምንረዳው። ምክንያቱም ከንግግሮቹ የተለያዩ ችግሮች እንዳሉ በሚያሳይ መልኩ ነው አንዳንድ መረጃዎችን ሲሰጥ የነበረው። ስለዚህ ጤናማ የሆነ የስልጣን ሽግግር ወይም ደግሞ የአመራር ለውጥ ሳይሆን ምናልባትም ከዛም ባለፈ ሌላ እስርም ሆነ ሌሎች እርምጃዎች ተወስደው በክልሉ የበለጠ የአመራር ቀውስ፣ በአጠቃላይም እስካሁን የመጡበትን በሙሉ መቆጣጠር የማይችሉበትን በሙሉ ሙሉ በሙሉ ከእጃቸው ሁሉ ነገር ሊወጣ የሚችልበት ሁኔታ እንደሚኖር አመላካሽ ነው ብሎ መውሰድ ይቻላል። እንግዲህ ወደ ሀያ ሁለተኛው ቀን የአማራ ፋኖ ተጋድሎዎች እንለፍ። በተለያዩ ቀጠናዎች ሀያ ሁለተኛ ቀኑም እንዲሁ በተጋድሎ ነው እየተካሄደ ያለው ከየትኛው እንደምጀምር አላውቅም። እንግዲህ አንተ በተመቸ መንገድ ልትጀምር ትችላለህ። በአራቱ የአማራ ቀጠናዎች ያሉትን ምዝርዝር መረጃዎች ልታቀርብልን የተዘጋጀው ወደ አንተ አልፋለሁ። አመሰግናለሁ መሳይ። ከሸዋ ልጀምር እስኪ ዛሬ እንግዲህ የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ጉ ሲሄድ በሚንቀሳቀስባቸው ቀጠና የአገዛዙ 84ኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያ ያጣው በውጊያ ያጣው ኃይል በአዲስ የመጣው አመራር በአንድ ወር የተነጠቀውን መሳሪያ አስመልሳለሁ በማለት የሌሊት ኦፕሬሽን ከጀመረ ሰነባብቷል። ይህን ይህም ህልሙ አልሳካ ያለው የአገዛዙ ሰራዊት ተጨማሪ አስራ ሰባት መሳሪያዎችን ተነጥቆ በውርደት ተበታትሎ ተመልሷል። አገዛዙ በርካታ ሙትና ቁስለኛ ቁስለኛ እየሸከፈ ወደ መጣበት እንዲመለስ ተደርጓል ተብሏል። አሁን አሁን ደግሞ በቀን በሚያደርገው ውጊያ ከፍተኛ ክሳራ እየደረሰበት መሆኑን የተረዳው የአገዛዙ ጥምር ጦር ስልቱን በመቀየር በአዲስ መልክ የሌሊት ኦፕሬሽን የሚያደርገው ያገዛዙ ሰራዊት የነበልባል ብርጌድ እነሆ ዛሬ በዜሮ አንድ ዜሮ ስምንት ሁለት ሺ አስራ ሰባት አመተ ምህረት እንደተለመደው ኬላ ወደሚዘረጋበትና ቀንደፈጣ ወደሚይዝበት የተለመደ ምሽጉ ከባልጪ ወደ ባሳ መስመር ወርካ ከተባለ ቦታ ላይ ከጠዋቱ ሁለት ሰዓት አካባቢ ኬላ ለመዘርጋት እና በኬላ የተለመደ ዘረፋውን ለመፈጸም ሲንቀሳቀስ በአምሳ አለቃ ሰለሞን አድነው የሚመራው ሻለቃ ሶስት ሻምበል ሶስት የቀድሞው የጠላት ሻምበል ሶስት ውስጥ ቀድመው የጠላትን ምሽግ ይዘው ሲጠባበቁ የቆዩት የሻለቃ ሶስት ፋኖ ወደ ምሽግ የመጣውን ያገዛዙ ሰራዊት በገዛ ምሽጉ የመሸጉት የነበልባል አናብስቶች አስራ ሁለት ሆኖ ኬላ ጥበቃ ሲንቀሳቀሱ በነበሩት ኃይሎች ላይ ቅጽበታዊ ተኩስ በመክፈት ስድስቱን የደመሰሱ ሲሆን ስድስቱ ግራውጭኝ በማለት ባልጪ ከተማ ገብተዋል። ነበልባሎቹም በሚገባ ግዳቻቸውን ፈጽመው ወደ ነጻ ቀጠናቸው ተመልሰዋል። በተያያዘ ዜና የአገዛዙ ሰራዊቶች አገዛዙ በንጹሐን የአማራ ህዝብ ላይ የሚፈጽመውን ግፍ በመቃወም ከነ ሙሉ ትጥቃቸው የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን ተቀላቅለዋል። ዛሬ ከሰዓት በኋላ በአገዛዙ በአጠቃላይ በሸዋ አካባቢ በተለያዩ አካባቢዎች ውጊያ እየተደረገ መሆኑን ዘገባዎች ደርሰውናል። ነገር ግን ትኩስ ዜናዎች በመሆናቸው የደረሱንን ድሎች በሚቀጥለው ዘገባችን የምናቀርብ ይሆናል። መሳይ እንግዲህ በጎጃም ለተከታታይ ሀያ ሁለተኛ ቀኑን ባስቆጠረው ዘመቻ አንድነት የአማራ ፋኖ በጎጃም አራተኛ ክፍለ ጦር መብረቁ ተፈራ ብርጌድ በጃዊ ቀጠና ቡኒ ጅራ ከተባለ ቦታ ላይ በዓብይ አህመድ ስልጣን አስጠባቂ ሰራዊት ላይ ባደረጉት ከባድ የማጥቃት ዘመቻ ሶስት ወታደራዊ አዛዦችን ጨምሮ ሰላሳ ሰባት የጦር አባላት ሲደመሰሱ አስራ አምስቱን አቁስለዋል። በተደረገው ከባድ ውጊያ የአገዛዙ ጦር ሙሉ በሙሉ የውጊያ መዛባት ደርሶበት የተበታተነ ሲሆን ይዞት የነበረው አብዛኛው የቡድንና የነፍስ ወከፍ ጦር መሳሪያ በፋኖ እጅ ገብቷል። ይህ በእንዲህ እንዳለ የተበታተነው ቀሪ ጦር ለማገዝ ከጃዊ አጋዥ የጥምር ኃይል ቢላክም ከውጊያ ቀጠናው ሳይደርስ ስድስቱ የጦር አባላት ከነሙሉ ትጥቃቸው በመጥፋት በአቅራቢያቸው ለሚገኘው የፋኖ ኃይሎች እጃቸውን ሰጥተዋል። ይህ በእንዲህ እንዳለ በምስራቅ ጎጃም የቀኝ ጌታ የወፍታይ ንጉሴ ክፍለ ጦር በሁለት ግንባሮች ማለትም የቦማርያምና አርጄና ከተባለ አካባቢ ከባድ ጥቃት በመፈጸም በርካታ የአገዛዙን ጦር በመደምሰስ ሁለት ጠላት ሲገለገልበት የነበሩ ወታደራዊ ፒክአፕ መኪናዎችን አቃጥለው አካባቢውን ከጠላት እጅ በመንጠቅ ተቆጣ ጥረዋል። የአገዛዙ ጦር በአንድ ኦባማ በተባለ መኪና ቁስለኛውን ይዞ ከቦታው እየሸሸ ሲሆን በውጊያ የሞቱትን ግን ለማንሳት ባለመቻሉ በወደቁበት ትቷቸው ሄዷል ተብሏል። እንዲሁም በትናንትናው ምሽት ላይ በደብረ ማርቆስ ከተማ ስርዓቱን ለሚያገለግሉ አድማ ብተናና ሚሊሻ አባላት የመኖሪያ ቤት ቤት መስሪያ በገፍ እያደለ የነበረው የከተማዋ መሬት አስተዳደር ዋና ኃላፊ በፋኖ የከተማ ኦፕሬሽን ኃይሎች በተወሰደበት እርምጃ የአገዛዙ ጦር ኃላፊው በተግ እርምጃ የአገዛዙ ጦር ኃላፊው በተገደለበት አካባቢ ያገኛቸውን ወጣቶች በጥይት ደብድቦ ገሏል። ይህን ተከትሎ የፋኖ ኃይሎች ዛሬ ከጠዋቱ አስራ ሁለት ሰዓት እስከ ቀኑ አምስት ሰዓት በማረሚያ ቤት እንዲሁም በፈንድቃ አቅጣጫ ወደ ከተማዋ ዘልቀው በመግባት በከተማዋ ተበትኖ ግድያና ድብደባ ሲፈጽም በነበረው የአገዛዙ ጦር ላይ ውጊያ ከፍተው ከባድ ጥቃት አድርሰዋል ተብሏል። ይህን ተከትሎ በከተማዋ የነበረው የአገዛዙ ጦር ተመቶ ወደ ኮንክሪት ምሽጉ ሩጦ በመግባት ራሱን ሲከላከል ውለዋል ተብሏል። በተያያዘ ዜና ውጊያ በተደረገባቸው በእነዚህ አካባቢዎችም ስድስት የአድማ ብተና አባላት አንድ ስናይፐርን ጨምሮ አምስት ክላሽ በመያዝ በአካባቢው ለሚገኙ ለጀበላ ሞተራ ብርጌድ በፈቃደኝነት በሰላም እጃቸውን ሰጠው ከፋኖ ኃይሎች ጋር ተቀላቅለዋል። እንግዲህ የጎጃሙን የአውደ ውጊያ ውሎ የሃያ ሁለተኛውን ቀን ነበረ ቀደም ሲል ያቀረብክልን። ወደ ጎንደር እንሂድና ጎንደር ያለውን ደግሞ እንከታተል። እንግዲህ ጎንደር ምናልባትም የድሮን ጥቃት በአገዛዙ በተከታታይ ከሚፈጸምባቸው ወይም ከሚደረግባቸው አካባቢዎች የሚጠቀስ ነው። በዚህ መሀል ሆኖና ተጋድሎውን አጠናክረው ነው የቀጠሉት። እስቲ ጎንደር ምን አለ መሳይ? እንግዲህ አሁን ዛሬ የደረሰኝ መረጃ በሰሜን ጎንደር አካባቢ በጃኖራ አካባቢ በወገራ ዳባት፣ እንዲሁም በምዕራብ ጎንደር አካባቢ በቋራ በሽንፋ በመተማ አካባቢ አዳዲስ እና ትኩስ ውጊያዎች እየተደረጉ ነው። ውጊያዎቹ እንዳለቁ የተገኘውን ድል የማቀርበው ቢሆንም ዛሬ ከሰዓት በኋላ በደቡብ ጎንደር አካባቢ በአገዛዙ ሁለት መቶ ስድስተኛ ኮር ላይ ከደብረ ታቦር እና ከነፋስ መውጫ መካከል በምትገኘው አጎና ከተማ ላይ እና የፋኖ ጠንካራ ይዞታ ወደሆነችው ወለላ ባህርን ለመቆጣጠር በሁለት አቅጣጫ የመጣው የጠላት ጦር የጉና ክፍለ ጦር ጋር ብርጌዶች ጋር በመቀናጀት ከባድ የመልሶ ማጥቃት እየፈጸሙበት ሲሆን ውጊያው አሁንም ተጋድሎ እየተካሄደ በመሆኑ የተገኘውን ድል እንደደረሰኝ የማቀርብ ይሆናል። ይህ በእንዲህ እንዳለ በእስቴ ወረዳ አለዳ ከተባለ ቦታ ላይ የአገዛዙ በርካታ ሰራዊት በኮንቦይ ከደብረ ታቦር ተነስቶ ወደ እስቴ በሚጓዝበት ሰዓት የእስቴ ዳንሳ ብርጌድ በፈጸሙት የደፈጣ ጥቃት ሲጓጓዙበት የነበረው ወታደራዊ መኪናን አቃጥለው በርካታ የጦሩን አባላት ደምስሰዋል። እንዲሁም በወሎ አካባቢ እየተደረጉ ባሉ ዘመቻዎች ላይ በጣም በበርካታ አውደውጊያዎች ላይ አሁንም እንዲያ እየተደረጉ ያሉ ሲሆኑ በዛሬ ሁለት እሸት ክፍለ ጦር የተቆጣጠራቸው ቀጠና ለማስለቀቅ የመጣ የጠላት ኃይል የጠላት ኃይል ላይ ታላቅ ድል አስመዝግቧል። የአማራ ፋኖ በወሎ ላስታ አሳምነው ኮር ስር የምትገኘው በአርበኛ አያናው አያናው እንየው የምትመራው እሸት ክፍለ ጦር በሪሁን ሻለቃ ኃይሌ ሻለቃና የክፍለ ጦሯ ቃኝ ነበልባሎች በቅንጅ የአገዛዙን የብልጽግና ወንበር አስጠባቂ መከላከያ ሚኒሻና አድማ መከላከል የፋኖ ኃይልን በከበባ ለማፈን በመጣበት በተቃራኒው በመልሶ ማጥቃት ከፍተኛ ጉዳት ደርሶበት በመጣበት እግሩ ሙትና ቁስለኛውን ይዞ ተመልሷል። እንዲሁም ዛሬ ሚያዚያ አንድ ሁለት ሺ አስራ ሰባት አመተ ምህረት ከንጋቱ አስራ አንድ ሰዓት እስከ አምስት ሰዓት ከቀኑ ከቀኑ አምስት ሰዓት ከሰላሳ በተካሄደ ውጊያ የጠላት ኃይል መነሻውን ላሊበላ ሹምሻ አየር ማረፊያ በማድረግ በሶስት አቅጣጫ ማለትም በሙጫ በረት በጸዳ እና በተገዜ መንደር አስፍቶ በመምጣት ወደ ገለሶት ለመግባት ቢሞክርም አንድ ጥይት ለአንድ ጠላት የሚሉ ፋኖዎች መረጃው መረጃው ቀድሞ ስለደረሳቸው በሚገባ ተዘጋጅተው በመጠበቅ በሙጫ በረት በኩል በቆረጣ በመግባት ጠላትን አይቀጡ ቅጣት በመቅጣት ብዛት ያለውን ሙትና ቁስለኛ አድርገው የመጣው ኃይል ይዞ ሙትና ቁስለኛን ይዞ ወደ መጣበት ፈርጦ ተመልሷል። ይህ በእንዲህ እንዳለ በዛው በሰሜን ወሎ በላስታ ሳምኖ ኮር ስር የምትገኘው ጥራሪ ክፍለ ጦር ከድልብ ከተማ በቅርብ ርቀት ላይ በምትገኘው በቅሎ ማነቂያ ከተባለች አነስተኛ ከተማ ላይ ጠንካራ ማጥቃት በማካሄድ በከተማዋ መሽጎ የነበረው የጠላት ኃይል በመደምሰስ ከተማዋን ሙሉ በሙሉ ተቆጣጥሯል።